እኔ በነገራችን ላይ ውዶች እኔ ምንም ነገር አልደብቃችሁም፣ ደብቂያችሁም አላቅማ ይሄ እንትን አሌለ ጥላቻን የሚፈጥር ዘፈን አልወድም። ዛሬ ቡራ ያዳመጠው ዘፈን ምንድን ነው የሚለው የገባችሁ ካላችሁ አስረዱኝ። ሌላ ስለምደሽ ነው ወይንስ ሌላ ለምደሽ ነው ምንድን ነው የሚለው? እኔ አልሰማውትኝም እግዚአብሔርን ሊገባኝ አልቻለም። በኮመንት ጻፉልኝ። ብቻ ሌላ ስለምደሽኝ ከሆነ ሌላም ለምደሽ ከሆነ ተው፣ እንደዛ አይነት ወቀሳ ይቅር። በአንተ ልጅ ተው፣ ተከበሩ። እናንተ ልጆች ታረቁ፣ መስመራችሁን ያዙ። እንዴ ምንድን ነው ነገሩ? እኛ አልገባንም። እ ምንም የተፈጠረ ነገር የለም። አሁን ብሩኬ ፈታ ዘና እያልክ ተዩው ይቅር ምናምን፣ እንደዚች አይነቷ ሙዚቃ ለምን አስፈለገች አሁን? ለነዛ ሰዎች በር መክፈት ነው። እውነት ብሩኬ፣ አንዳንድ ጊዜ እንደ ትልቅ ሰው ቆም ብለህ ማሰብ አለብክ። እውነት ይችሪ፣ በጣም እየተረገጠች ነው። በጣም ነው ያዘንኩትኝ ዛሬ የሰማሁት ነገር በጣም አዝኛለሁኝ። ቻናሏን እናዘጋለን። አሲድ ነው አሲድ፣ እናስደፋባታለን፣ እንገላታለን አሉ። ሀይሚን ማለት ነው ወንዶች። ይሄ ማርስ ይቺ ልጅ ምን አጥፍታ ነው ይሄ ሁሉ? ምን አደረገች? እንደው በገብርኤል ምን አድርጋ ነው ይሄ ሁሉ ማለት እናስገድላታለን፣ አሲድ እናስደፋባታለን። ምን ነው በመልኳ ቀንታችሁ ነው እንዴ? በራሷ ዱኤት ስለማትለቀለቅ በመልኳ ቀንታችሁ ነው አደለ? የሆነ ልጅ የሆነ ሰዓት ላይ በጣም ቆንጆ ልጅ ሳውዝ አፍሪካ ላይ ላስታውሳችሁ፣ ብሩክ የሚባል ልጅ አሲድ ተደፍቶበት ማለት ነው። መልኩ ጠፍቶ፣ ጆሮ የለም። አያችሁ፣ ሰው ሲያልፍላችሁ አይወድም። ሰው የሆነ ቦታ ስደርሱ አይወድም። እውነት እውነት ግን ብሩኬ የምትፈልጋት ከሆነ ሀይሚን አስከብራት፣ የማትፈልጋት ከሆነ ደግሞ አልፈልግሽም በላት። ምክንያቱም ሀይሚ እየተረገጠች ያለችው በአንተ ወዳጅ ነው። አንተን ወዳለሁ በሚሉ ሰዎች ነው እየሰደው ያሉት። ይህን ሁሉ ዛቻ ያደረሱባት የአንተ ወዳጆች ናቸው፣ የአንተ ወዳጆች ናቸው። እንደዚህ ይህንን አሲድ እናስደፋለን፣ እናስገድላታለን፣ ቻናሏንም ብርከፍለን እናዘጋለን ያሉት ችግር የለም ቻናሏን ያዘጉት ችግር የለም። ይሄ ተሰርቶ የሚመጣ ነገር ነው። ምንም እንኳን ለፍታበት ምንትን ቢል ማለት ነው። ነገር ግን ይሄ እናስገድላለን የሚባለው ነገር የሰው ይሄ ሞቶ አይመለስም። አሲድ እናስደፋለን የሚሉት የሰው መልክ አጥፍቶ ሌላ መልክ መመለስ አይቻልም። ነገር ግን በዚህ ልክ ለምን ጥላች አስፈለገ? ለምን በጣም ያሳዝናል። በጣም ማለት ነው። እኔ በጣም ነው ልቤ የተሰበረው። የምሬ ነው የምላችሁ። በጣም አዝኛ ያለውኝ ከሚባለው በላይ። ግን እኔ ምን ማለት እንዳለብኝ ራሱ ቤተሰብ አላቅም። አንዳንድ ጊዜ ምን መሰላችሁ እኔ ሰው ስኬታችሁን፣ አይ በቃ እኔ ይህንን ነው ማለት የሚችለው ማለት ሰው ስኬታችሁን፣ አይ ስኬታችሁን እራሳችሁ ከፈጣሪ ጋራ በቃ አለቀ። እዚ ጋር ሃይሚ ጎበዝ ስለሆነች ሚዲያ ላይ ሃይሚ ያለችበት ይደምቃል። ሃይሚ ስኬታማ አደረገች ከሌን ሃይሚ እንደዚ ምናምን ምናምን በየቦታው ሃይሚ ሃይሚ ስለምትባል አላቅም እኔ የእሷ ስም መግነኑ ይሆን ሚዲያ ላይ ተጥኖ የፈጠረው እኔ እኮ አላቅም። እኔ ምን ብታጠፋ ነው ምን ብትበድል ነው ይህ ሁሉ እኔ በጣም ግራ እያጋባኝ ነው። እኔ እኔ ስለመወዳት ብቻ አይደለም ይህንን ነገር የምናገረው። ነገር ግን ማስመሰል አልችልም። እውነተውን ነው እየተናገርኩ ያሉትኝ። እኔ ለማንም ሰው ጥላቻ የለኝም። እኔ ብሩኬና ሀይሚ ነገ ታርቀው ቢመጡ በደስታ የምቀበል ሰው ነኝ። የምፈልገውም እሱን ስለሆነ ማለት ነው። ነገር ግን አሁን በእንደዛ አይነት ሁኔታ እየተነሱ እንደዚህ የሚዝቱባት ከሆነ ይች ልጅ ምን ያክል በራሷ ትተማመናል? ወታ ለመግባቷ እስከ ዛሬ ድረስ ምናልባት እሷ ያለችበትን ሰፈር የሚያውቁ ልጆች ሊኖሩ ይችላሉ። ወዳጅ ነኝ ብለው የተዋወቋት ሰዎች ሊኖሩ ይችላሉ። ወዳጅ ነኝ ብለው ስጦታ የሰጧት ሊኖሩ ይችላሉ። አድራሽዋን የምትኖርበትን ቦታ ሊያውቁ ይችላሉ። አስቡ። ጠቁመው አጠቋቁመው የሆነ ነገር ቢያረጓት፣ ይችል አጣናት ማለት አደለ? ቤተሰብ አጣናት ማለት እኔ በጣም ነው ያዘንኩት። ለምን በዚህ ልክ? እኔ ማለት የምፈልገው ሀይሚ ከቻት ቤተሰቦች ጋር ሂጂ። ሌለው ነገር ደግሞ ከና አብረሽ ጋር ተንቀሳቀሺ። ምክንያቱም አሁን እኔ ብሩኬ ራሱ በጣም እያስተማመነኝ አይደለም። ምክንያቱም ማለት አንችም የራስ ጉዳይ፣ አንተም የራስ ጉዳይ ተባብላችሁ እዛ ጋር ተለያይታችሁ ነው ያላችሁት እንደሚመስለኝ ማለት ነው። ነገር ግን ከእሱ እኔ እንጃ አላቅም። ቅዱስ ሚካኤል በረ ተቀኑ ይጠብቅሽ። እሱ በክንፉ በረደየቱ ፈጥኖ ይድረስልሽ። በአንቺ ላይ የተወረወረውን ሴፍ ሰይፍ ያንሳልሽ። እኔ ሌላ ምንም ማለት አልችልም። እኔ ደካማ ሴት ነኝ። ነገር ግን ቅዱስ ሚካኤልን ለምኘው ከፊቴ ያልቆመበት ሰዓት የለም። ሁሉ ጊዜም ከፊቴ እንደቆመልኝ ነው። ሁሉ ጊዜም መንገዴን እንዳሳመረልኝ ነው እና እሱ ቅዱስ ሚካኤል ይጠብቅልኝ ባለሽበት። እኔ ሌላ ምንም ማለት አልችልም ሀይምዬ። ምክንያቱም እየተባሉ ያሉት ነገሮች በጣም ያማሉ፣ በጣም ያሳዝናሉ፣ ከሚባለው በላይ ልብ ይሰብራሉ። እኔ ብዙ ብዙ ቴክስት ተማታ ጀምሮ ተልኮልኛል። ቃልዬ ለምን ዝምት ያለሽ እንደዚህ እኮ እያሏት ነው ለምን ቢዶ አትሰሪም ምናምን ነገር እና እኔ ማን ይሰማኛል? ማንም ይሰማኝ ሰው የለም እኮ እዚ ጋ የምሬን ነው ምላችሁ ውዶች የምሰሙኝ እናንተ ናችሁ። በጣም ያሳዝናል። የምር እኔ አላቅ በእኔ በማንም ሰው ላይ እንደዛ አይነት ተንኮል እኔ ምናልባት ከሰው ጋር ልትጣሉ ትችላላችሁ። አለቀ። ግን ስር የሰደደ ተንኮል እኔ ጥላቻ አልወድም። ሲጀመር ደስም አይለኝም። ለምን አንድ ሰው ተጎዳና ያ ሰው የነበረውን ነገር እኔ ለእኔ አይመጣልኝም አለቀ። የኔ የኔ ነው። ያለኝ ነገር በቂ ነው ግን